ትናንትና ያው ለጠየቃችሁን ጥያቄ ሁላችሁም ሩታስ ለምን ተገኘች እያላችሁ ነበረ። የሩታ ም እጅ አለበት የመሰላችሁ ቅመሞች አላችሁና፣ ሩታ እዚህ ድራማ ውስጥም ሆነ እዚህ ፕራንክ ውስጥ የለችም። ምክንያቱም ሩታን ሄርሜላ ሩም ውስጥ ሳትገኝ በፊት አብርሽ ጠርቷት ነበር። በጠራት መሰረት ነበር እዛ የተገኘችው። እዛ ስትገኝ ደግሞ እና ጅሪ ያው እንዳያችሁት ነበረ። ሄርሜላ ና አብርሽ አንድ ክፍል ውስጥ ነበር የተገኙት። ግን ፕራንካሉ እንጂ ሩታን ለማናደድ ሩታን ለማልቀስ አክተሩ አብርሽ ጨምሮ አለበት። አሁን ላይ ለማስመሰል ይጥራል እንጂ ሁሉም ተመካክረው የሰሩት ፕራንክ ነው አብርሽን ጨምሮ ማለት ነው። ቤተሰቦች እንድታቆሙ ፈልገው ይሄን ነው ሩታን በእንደዚ አይነት ፕራንክ ና በእንደዚ አይነት ድራ ማስፋት ጨምሯል። ጥሩ ነው ብዬ ነው ማስበው። ብዙዎቻችሁ ሩታ ስዛ ቦታ ለምን ተገኘች? እሷን ፈልጋ እየሰራችሁ ያለችው ድራማ የምትሉ የምትሉም አላችሁ። ሩታ አብርሽ ጠርቷት ነው። እኔም መጨረሻው አልገባኝም ነበረ ቪዲዮንም እስከማይ መጨረሻው እስኪገባኝ አስቤ ጠብቄ ነበር። እውነት ለመናገር ና ሩታ እንግዲህ የጠራኸኝ ለዚህ ነበረ እንዲህ እያለችው ነበረ ና አብርሽ ነው የጠራት ሩታን ማለት ነው። ስለዚያ እንግዲህ ይህንን ታሪክ ደግሞ እንግዲህ ያው አብርሽ ምንም እንደማያውቅ ነው። እኔም ፕራንክ ከረዳችሁኝ በሌላ ነገር አታግዙኝም ሆይ እንዴት የዚህን አይነት ፕራንክ ትሰሩኛላችሁ? በማለት ያው ከውስጥ ሩታ እያለች እናቤል ማለት ነው አስመሳዮች እነሱማ፣ በስመ አብ፣ የእነዚህን ልጆች ሕይወት ከመበጥበጥ ውጭ ምንም ስራ የላቸው። እናቤል፣ እነብሩክ፣ በፕራንክ ሰበብ ሩታን ከአብርሽ መነጠል፣ ሩታን ማስለቀስ፣ ሩታን ማበሳጨት ነው ስራቸው ማለት ነው። እና የእነሱ ምጃ አለበት እንዳልኳችሁ፣ አብርሽም እዚህ ፕራንክ ውስጥ አለበት። ምንም ሄርሜላ ከመኪና ውስጥ ቁልፉን አልወሰደችም። የአብርሽ መኪና ክፍት ነው እንደሚሆነው ክፍት ነው እንዴ? ቁልፍ የለውም እንዴ መኪናው? ሁሉም ሰው እየገባ የፈለገውን የሚያወጣበት መኪና ነው እንዴ? ከመኪና ውስጥ ነው የወሰድኩት ምናምን የማይመስል ነገር ምክንያቱም ፕራንኩ ላይ አብርሽም አለበት። ዋና አክተሩ ማይሞተው ማለት ነው፣ ዋና አክተር አይሞትም አደለ? የአብርሽም እጅ አለበት። በፍጹም ሄርሜላ ከመኪና ውስጥ አይደለም ቁልፎ ነው የወሰደችው። አብርሽም እዚህ ፕራንክ ላይ አለበት። ሩታ እንድት ቀና ሩታ ባለፈ አግኝታው ያለችውን ነገር፣ ልጅን ስትፈልግ ብቻ ታያለ እንጂ ከዚህ ጋር ከኔ በኋላ ከኔ ጋር ትገናኝም ብለዋለች። ስለዛ ያለው አማራጭ ከሄርሜላ ጋር ፕራንክ እየሰራ እሷን ማናደድና እሷን ማስደቀስ ነበር ስራው ማለት ነው። አሁን ግን የድሮ እሩታ የለች። አብርሽ አትሸወድ። አብረክም ከጓደኞች ጋር አብረ ተባብረ ፕራንክ እየሰራ ምንም እንዳልተፈጠረ አትሆኑ። እናንተ ድራማውን በደንብ አድርጋችሁ ሰልጥናችሁበታል፣ ሰልጥናችሁበታል። አሁን አሁን ለእኛም ራሱ እየገባን ግልጽ እየሆነ ነው። ሁላችሁም ተመካክራችሁ ነው የምትሰሩት። ምንም ሄርሜላ ከመኪና ውስጥ ቁልፍ አልወሰደችም። መኪና ቁልፍ የለውም እንዴ? መኪና ቁልፍ የለውም አብርሽ ስለዛ ተመካክራችሁ ድራማችሁን አትስሩ አሁን የመዳም ቅመሞች ነቅተዋል ምንም ይሸወዱት ነገር የለም በተለይ እነ አብርሽ እነ ብሩክ እና አቤል የምትባሉ ልጆች የምሰሩትን ፕራንክም ሆነ ምንም ህዝቡ ነቅቶባችኋል ኦዲየንሱ ንቅት ብሎ ነቅቶባቸዋል ስለዛ ማንም ያምናችሁ ነገር የለም አብርሽም አብሽረልኩኝ ቅርታ አብርሽም እንደማቃቱ የፕራንኩ ዋና ተዋናይ እንደም አንተነህ የእነዚህ ልጆች የያዙት እችን ልጅ ማበሳጨት እችን ልጅ ማስለቀስ እሱ አንድ ቀን ሩታን ሲጠራ አብርሽ ምንም የተስተካከለ ነገር ላይ ጠርቷት አቅም ሁሌም ችግር ላይ ነው የሚጠራት እችን ልጅ ና እንግዲህ ሁላችሁም ሩታ ለምን ተገኘች ይችላላችሁት ሩታ አብርሽ ጠርቷት ነው አብርሽ ጠርቷት ነው የተገኘችው ስለዛ እሱም ደግሞ ፕራንኩላ ያለበት በደንብ ተዋናይ ነው። አብርሽ አስመሰለ እንጂ በደንብ ተዋናይ ሁሉም አስ ሁላችሁም አስመሳይ ናችሁ ብላለች ሮታ አሁንም ደግማ ማለት ነውና፣ እነዚህ የአብርሽ ጓደኞች እነ ሀቤል እነ ብሩክ የሚባሉ በዙሪያ ያሉት የእውነት ጋጦጥ የሆኑ ልጆች፣ ምንም በቃ የራሳቸው ህይወት ያላቸውም አይመስሉም። ለኦዴንሱ ልብህ ንጹህ መሆኑን ታማኝ መሆኑን ለኦዴንሱ እንዲያይ ነው ምናምን አቤት አቤት አቤት። ልባችሁ ልቅ ብሏል። ወዴንሱን አስረድታችሁ አደን አብርሽ፣ እሳትና ጭድ አብርሽ ሳያቅ አንድ ቦታ ሆነው እንደዛ ሁሉ እየደባበሰችው እንደዛ እያረገችው አብርሽ ፕራንኩን ሳያቅ ከፈተና አለፈ አይደለ? እንኳን እንደዚህ እኮ እያደባበሰችው እንኳን ስዘፍን አብርሽ እኮ ለአጩን የሚጠል ልጅ ነው። የእውነቴን ንምላችሁ ቤተሰብ ለአጩን የሚያዝረከርክ ልጅ ነው። እንኳን አንድ ክፍል ውስጥ ቁጭ ብሎ አንድ አልጋ ላይ ማለት ነው ስለዛ ምንላችሁ ፈልጌ ነው ተመልካቹን በዚህ ንክ ድራማ ና ጥቢያ ጥቢያ የምትጫወቱበት ጊዜ አብቅቷል። በተለይ አብርሽ አሁን ኦዲንሱ የራስህም ሆነ አሁን ላይ ሁሉም አውቀዋል። ማንም የሚሸወድ ኦዲየንስ የለም። በተለይ መዳም ቅመሞችን እንሸውዳለን ሁሌ ድራማችሁና ፕራንካችሁን እያካሄዳችሁ የእውነት የምታስመስሉት ነገሩ ነው ህዝቡን አቅቶባቸዋል። የሚሸወድ ኦዲንስ የለም ከዚህ በኋላ ማለት ነው። እና ሩታን እንደዚህ አይነት የተጨማለቀ ሕይወት ውስጥ ባጨምሯት አንዳንድ ልጆች ጥሩ ነው ለጠየቃችሁ፣ ወይም ደግሞ በስነስርዓት ደግሞ ሀሳባችሁን የምታስቀምጡ አላችሁ። እንደዚህ አይነት እየተጨማለቀ ፕራንካች ውስጥ ሩታን ባትጨምሯት፣ የአብርሽ የዝሙት ደጋፊዎች ማለት ነው፣ ጥሩ ነው ብዬ ነው ማስበው። ከሰራችም እንኳን ሰራች ከተጨመረችበትም ማለት ነው፣ እናንተም አብርሽን እየደገፋችሁ አይደለ እንዴ? ለወጣቱ እንኳን ምንድን ነው ፕራንክም ቢሆን ዩቱብም ቢሆን ስነ ስርዓት አለው። ምን እያስተላለፈ ነው ብላችሁ ተቃውማችሁ ታውቃላችሁ? በጭፍን የምትደግፉ ማለት ነው። ስለዛ በእንደዚ አይነት በተጨማለቀ ፕራንክ ውስጥ ሩታን አጨምሯት፣ እዛው ራሳችሁን ቻሉ ማለት ነው። የአብርሽ የዝሙት ደጋፊዎች ማለት ነው። ስለዚያ ቤተሰቦቼ ያለው ሌላው ነገር ያው ትናንትና ሁላችሁም ስለጠየቃችሁ ዛሬ አብርሽ ከጓደኞቹ ጋር እንግዲህ ኃይለኛ ቡጥቡጥ ውስጥ ነበረ። ሩታም ያው አስመሳዮች ናችሁ ሁላችሁም፣ ምንድን ነው ከኔ የምትፈልጉት በዚህ ልክ በማለት ተናዳው ጥላወታ ሄዳለች። አብርሽም ከጓደኞቹ ጋር ያልሆነ ነገር ውስጥ እንግዲህ ሲገባ ሲናገራቸው ሲበሳጭ ግድግዳውን ሲመታው፣ አክተር ተቃዳቸዋለን። ዋና አክተሩ እኮ እንደዚህ ነው። ይበሳጫል። አክተር አይሞትም ይላል።